ዛሬ ይህንን የመሰለ ስፔሻል ሚጥሚጣ አብረን እናዘጋጃለን። ቪዲዮን እስከመጨረሻው ድረስ አይታችሁ ከአስር ስንት እንደምትሰጡኝ ቤተሰቦቼ ከእናንተ እጠብቃለሁ። ሰላም ሰላም፣ በሞላው ዓለም ላይ የምትኖሩ ለዚህ ቱ ቻናል ቤተሰብ የሚሆናችሁ ቤተሰብ ያልሆናችሁ በያላችሁበት ሰላማችሁ ብዙት ይበልኝ። ለዚህ ቱ ቻናል ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትትና ጠይቃለሁ። እንዲሁም ቤተሰቦቼ እስካሁን ድረስ ታበረታቱኝ እዚህ እንድደርስ ስላደረጋችሁኝ ደግሞ ፋሚሊዎቼ አሁንም አመሰግናለሁ። አሁንም አስተያየት ኮሜንታችሁን እጠብቃለሁ ማለት ነው ከጎኔ እንዲሆናችሁ ላይክ ማድረጋችንም እንዳትረሱ ዛሬ ተወዳጁን በተለይ ክትፎ ላይ ሊጠፋ የማይችለውን ሚጥሚጣ ነው የማዘጋጀው በቅድሚያ ሚጥሚጣችን እናያለን ያዘጋጀው አንድ ኪሎ ሚጥሚጣ ነው ይው ላይ ቅሜ አዘጋጅቸዋለሁ ይህንን ይመስላል ይው ከአንድ ኪሎ ላይ የወጣው ቆሻሻ ይህንን ይመስላል እንዲያርጌ ነጫጩን ፍሬውን አውጥቸዋለሁ ነጫጩና ፍሬው እዚስ ውስጥ ሊገባ ላነጣው ይችላል፣ ማለት ነው። ስለዚህ እንደዚህ ለቅሜ እኔ አውጥቼዋለሁ። ከዛ ደግሞ የምጠቀማቸውን ቅመሞች አብረን እናያለን ማለት ነው። እዚህ ጋ ኮሰረት አለኝ። የምፈልጉትን ያህል መጨመር ይቻላል ማለት ስህተት ሊኖር ይችላል። ኮሜንት ላይ ቤት ይሄን ብትጨምሪበት፣ ይሄን ብታበዥበት ብላቸው ለሌላ ጊዜ ይጠቅመኛል፣ ኮሜንት ላይ አስቀምጡልኝ። ከዚህ በፊት ግን በዚህ መጠን ያዘጋጀሁት እና በጣም አሪፍ ሚጥሚጣ ነበር። ለእኔ ወድጀው ነው ያለቀው፣ አሪፍ ሚጥሚጣ ነበር። እዚህ ጋ ኮሰረት እጨምራለሁ። ኮሰረት ይኸው ደርቋል ተለቅሟል። ይኸው ንጹህ ኮሰረት ነው። ኮሰረትን እጨምራለሁ። ከዛ እዚህ ጋ ስንመጣ ደግሞ ማለት ነው የውጩ ጥምዝ አለኝ። ይኸው ለምታዩት የውጩ ጥምዝ አለኝ። አይበዛም ጥቁር ስለሆነ እንዲያጠቁርብኝ ስላልፈለግኩኝ ይኸው አላበዛውም። አንድ ኪሎም ትንሽ ነው ያደረግኩት። ከዛ እዚህ ጋ ደግሞ ቁንዶ በርበሬ አለኝ። ቁንዶ በርበሬ ነው የምሉት ትንሽ ነው። በማንኪያ ከሄድ ነው ሁለት ማንኪያ ምናምን ነው፣ እኔ ግን በግምት የተጠቀምኩት ያው ቁንዶ በርበሬ እጨምራለሁኝ። ከዛ እዚህ ጋር ደግሞ ነጭ አዝሙድ እና ትንሽ ይሄ ጥቁር ቅመም ጥቁር ቅመም አረኩኝ አይባልም፣ እንደምታየት አረኩኝ አይባልም። በጣም ትንሽ የተጠቀምኩት ይህን ይመስላል። እዚህ ጋር ደግሞ ጦስኛ አለ እንደምታየት፣ ጦስኝም በጣም ትንሽ በቃ ለጣም ነው የገባው ማለት ነው፣ ጦስኛ አለ። ከዛ እዚህ ጋር ደግሞ የስጋ መጥበሻ ራሴ እርጥቡን ገዝቼ ሸምጥጬ አድርቀው ነው። ይኸው እንደምታዩት ንጹህ ነው፣ በወበነው ነው እንደውም ያደረኩት ማለት ነው። እና እሱንም ትንሽ ጨምራለኝ፣ አላበዛም። ይወሉ አይገባው። ይሄው ያው ገለባ ስለው ነው ማለት ነው። ከዛ ዋናውና ለምን ሚጣ በጣም አስፈላጊው ቅመም ኮረሪማ ነው። ከሁሉም ቅመሞች ኮረሪማ ነው የሚበዛው። ይው ኮረሪማ ይንም እጠቀማለሁ ማለት ነው። ከዛ ደግሞ ሚጥሚጣ ጨው ጨምራለሁ። ጨው በፍላጎታችሁ ነው የምትጨምሩት ማለት ነው። ማለት አንዳንድ ሰው ሲበዛ ሚጥሚጣ በጣም ጨው ይፈልጋል። ግን ደግሞ ከመጠን በላይ መብዛት የለበትም ማለት ነው። ይህን ያህል ተጠቅም ያለው ማለት ነው። እና ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን ግን እንዳትረሱ እንደነገርኳችሁ አስተያየት እንድትሰጡኝም ስል በትትና እጠይቃለሁ። እሺ ያው ሚጥሚጣዬን እንደዚህ ቀላቅ እያለሁኝ ማለት ነው። አሁን ወደ መፍጫ እሄዳለሁ። እኔ የቅመም መፍጫ ስላለኝ ቤት ውስጥ ነው የምፈጫው ማለት ነው። ሆፕሶ ቤት ሚደል እናስፈጭ እንችላለን። እኔ ግን ይኸው ማሽኑ ስላለኝ በ ሹኖ በቅመም መፍጫ እፈጫዋለሁ። ከዚህ በፊትም የፈጫው ተራሰሉ ነው። ቅመም የማዘጋጀው በዚህ ስለሆነ ምንም እንትን የለብኝም ማለት ነው። አሪፍ ማሽን ነው። ወይኔ ቤተሰቦቼ ገኒት እንደሚያቃጥል አጣይቆ ይበሰ ወይኔ የሚመጣ ነው መሰለኝ። ቃላ በዛበት እንደስተን እንትን ሽያረኩኝ እፈጫለሁኝ ማለት ነው። ይሄው ተመልሰን መተናል ማለት ነው። ሚጥሚጣችን ፈጭተን እንደዚህ አዘጋጅተን ተመልሰን መተናል። ትሬ ላይ እንዲቀዘቅዝ እንደዚህ አድርጊያለሁ። በዚህ አጋጣሚ ልነግራችሁን ፈልገው በማሽን የምፈጩ ቅመም ስትፈጩ ማሽኑ የማሳረር ባህሪ ያለው ይሄ ቅመም ማሽን የምታውቁት ታውቃላችሁና፣ በጣም ዝም ብላችሁ ሳታቆሙ ከፈጫችሁት ሊያሳርር ይችላል። ማሽናችሁ ያላችሁ እየገለበጣችሁ እየነፋችሁ ከ ፈጫችሁት እንደዚህ አይነት ውጤት ታገኛላችሁ። እኔ እንግዲህ፣ ለእኔ በጣም አሪፍ ነው፣ ምርጥ ከረር ነው ማለት ነው። እናንተ ግን አስተያየታችሁን ኮሜንት ላይ አስቀምጡልኝ፣ የተሰማችሁን ያያችሁትን ነገር ኮሜንት ላይ ያስቀምጡልኝ። ብቻ ግን ሚጥሚጣዬ ይህንን ይመስላል። እኔ በጣም ወድጃዋለሁ፣ ደስ የሚል ሚጥሚጣ ነው ማለት ነው። በዚህ አጋጣሚ ደግሞ ቤተሰቦቼ ማንኛውንም ትእዛዝ እያዘዛችሁ እንድታበረታቱ ስል በትህትና ጠይቃለሁ። የሚሰጣቸው አገልግሎት አገልግል ሰራለውኝ ሩዝ የረባ ሀገር ሩዝ መንዴ የምፈልጉትን የሩዝ አይነት ሰራላችኋለሁ። እንዲሁም ለልደት፣ ለምርቃት፣ ለክርስትና ለተለያየ ፕሮግራም የምትፈልጓቸውን የሳንዱሾች ዘሮች፣ ስናክ ነገሮችም አዘጋጃለሁ። ሌላው ደግሞ ተጨማሪ የበርበሬ ሽሮ፣ በሶ የምፈልጉትን የቅመም አይነት እየደወላችሁ በትዕዛዝ መስራት እችላለሁ። ስለምታበረታቱኝ ስለምታዙኝ አሁን ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ግን ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረጋችሁን ግን እንዳትረሱ።